ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን ከሁለተኛው ሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ እናደርሳለን በምሽቱ የስፖርት የመረጃ ሰዓታችን እንግዲህ ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር መረጃዎች በስፋት እየወጡ ይገኛሉ። እነሱን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማድረግ ይሆናል። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ባርሴሎና በዚህ ክረምት ከኮንትራት ነፃ የሚሆነውን ተጫዋች መከታተሉን እንደሚቀጥል አረጋግጠዋል። ባርሴሎና የባየር ሌቨርኩዘኑን ተከላካይ ጆናታን ታህን ባለፈው ክረምት በነሐሴ ወር መገባደጃ ላይ ለማዘዋወር ሙከራ አድርጎ ነበር። ኮንትራቱ በዚህ ክረምት ሲጠናቀቅም ብሉ ግራናዎቹ ጥራት ያለው አማራጭን በነፃ ለማምጣትም ይፈልጋሉ። ነገር ግን በቅርቡ ወራት ውስጥም በመምጣቱ ላይ ጥርጣሬዎችም እንደነበሩ ነው የሚነገረው። ባየር ሚኒክ የጀርመኑን ኢንተርናሽናል ለማስፈረም የሚደረገውን ፉክክር ካቋረጠ ከወራት በኋላ ጆናታን ታህ ከባርሴሎና ጋር ስምምነት ላይ መድረሱንም ዘገባዎች አመልክተው ነበር። ሆኖም ግን ሮናልድ አሮሆ እስከ 2031 ድረስ አዲስ ኮንትራት ከተፈራረመ በኋላ ሮናልድ አሮሆ ከፓው ኩባርሲና ከኢንጎ ማርቲኔዝ ጋር የሚፎካከረ በመሆኑም ጆናታን ታህ በእቅዳቸው ውስጥም እንደሌለ ተሰምቶ ነበር። በቅርቡ ሊቨርፑልና ቶተንሃም ሆትስፐርስም ስለ እሱ ሁኔታም ጠይቀው እንደነበር ነው የሚነገረው። ቢሆንም ግን ለባርሴሎና ቅርብ የሆነው ስፖርት ባርሴሎና ታህን ለማስፈረም እንዳሰቡ ግልጽ እንዳደረገና ይህንንም እንግዲህ ለማድረግም ሁኔታዎችን እያመቻቹ እንደሆነ ተነግሯል። በአንድ በኩል ላሊጋ በቅርቡ የደሞዝ ገደባቸውን ከቀነሱ ተጫዋቾች ማስመዝገብ እንደሚችሉ ተናግረዋል። በሌላ በኩል ደግሞ በቡድን ውስጥ በጀማሪ ቦታ ላይ እንደሚያጫውቱት ለጆናታን ታህ ቃል እንደገቡለትም ዘገባው ያሳያል። የካታላኑ እለታዊ ጋዜጣ ሀንስ ፍሌክ የጆናታን ታህ የአየር ላይ ችሎታ ጨዋታውን የመረዳት አቅሙ ባርሴሎናን ለማሻሻል ይረዳል ብለውም ያምናሉ የጣሊያኑ ግዙፍ ከኢንተር ና ከኤሲ ሚላን ታህን እንግዲህ ፍላጎት አሳይተዋል ነገር ግን የሀያ ስምንት ዓመቱ ጆናታን ታህ ተጫዋች እንግዲህ ባርሴሎናን ከሌሎች ቡድኖችም ቅድሚያ መስጠቱን ቀጥሏል ነው የተባለው አንዳንድ ዘገባዎች በቅርቡ ባርሴሎና በዝውውር ገበያው ላይ ስልሳ አምስት ሚሊዮን ዩሮ የውል ማፍረሻ ያለውን ሮናልድ አሮሆን በክለቡ ለማቆየት ካሰቡ ጆናታን ታህን አይመጡትም ቢሎም የጆናታን ታህ መምጣት በአሮሆ ሽያጭ ላይ የተወሰነ ይመስላል። አንድሪያስ ክሪስተንሰን ለመልቀቅ የወሰነ ይመስላል። የኤሪክ ጋርሲያ የወደፊት እጣፈንታም በጆናታን ታህ ፊርማ ላይ ይወሰናል ተብሎ ነው የሚጠበቀው። አርሰናል የሪያል ማድሪዱን ኮከብ ለማስፈረም 30 ሚሊዮን ዩሮ አዘጋጅቷል። አርሰናሎች ለሪያል ማድሪዱ ወጣት የአጥቂ አማካይ አርዳ ጉሌር 30 ሚሊዮን ዩሮ ለማቅረብም በመዘጋጀት ላይ መሆናቸው ተዘግበዋል። የቱርክ ኢንተርናሽናል በሳንቲያጎ ቤርናቢው ቆይታው እንደ ጥሩ ተስፋ ቢቆጠርም ራሱን ግን እንደ መደበኛ ጀማሪ ለማስቀመጥ አልቻለም። ተጨማሪ የመጫወቻ ጊዜ ለማግኘትም አሁን ላይ አርዳ ጉለር ወደ አዲስ ክለብም መሄድ ይፈልጋል። አሁን ላይ በድጋሚ ከአርሰናል ጋር ስሙ እየተገናኘ ይመስላል። እንደ ፌጂያ ዘገባ ከሆነ አርሰናሎች ማድሪድን መፈተን ይችላሉ እንደሆነም መታየት አለበት። ወደ 30 ሚሊዮን ዩሮ የሚጠጋ ዋጋን በማቅረብ እድላቸውን ለመሞከረም በዝግጅት ላይ ናቸው። በዘገባው ላይ እንደሚያሳየው በአርዳ ጉሌር ጉዳይ ንግግሮች እንግዲህ ሊጀመሩ እንደሚችሉ ዘገባው አክሎ ተናግሯል። አርዳ ጉሌር በአርሰናል ከማርቲን ኦዴጋርድ ተፎካካሪ እንዲሆነም ይፈለጋል ነው የተባለው። አርዳ ጉሌር ከማርቲን ኦዴጋርድ ጋር ተነጻጽሯል። ምክንያቱም ኦዴጋርድ ራሱን በሪያል ማድሪድ በለጋ እድሜውም ለማሳየት ሲል ነበር የለቀቀው። አርዳ ጉሌር ምን ማድረግ እንደሚችል ለማሳየትም ይህንን እድል መጠቀም ይፈልጋል። አርሰናል ኦዴጋርድን በቋሚነት ከማምጣቱ በፊት በውሰት ያስፈረመው ሲሆን አርዳጉለርን ለማዳንም የሚሞክር ይመስላሉ። የሃያ አመቱ ተጫዋች በኤምሬትስ ስቴዲየም ተጨማሪ ደቂቃዎችን እንደሚያገኝ ጥርጥር የለውም። አርሰናል በዚህ ሲዝን በቡካዮ ሳካ ላይ ከመጠን በላይ ጥገኛ ሆኖም ነበር። እንግሊዛ አብ ኢንተርናሽናል ከባድ ጉዳት ሳያጋጥሞ በፊትም ብዙ ጨዋታዎች ላይ ብዙ ኃላፊነቶችም ተጭኖበት ነበር። አርዳጉለር እንደ አማራጭ በቀኝ በኩል ለሳካ ጠቃሚ አማራጭ ሊሆን ይችላል። ሁለገብነቱ ደግሞ ሌሎች ጥቂት ሚናዎችንም እንዲ እንዲወጣ ያደርገዋል። ይህም በአርሰናል ወጥነት የሌላቸው እንደ ጋብርኤል ማርቲኔሊ፣ ሊያንድሮ ትሮዛርድ ያሉ የአጥቂ መስመር ተጫዋቾችን የመተካት እድልም ሊሰጠው ይችላል። አሁንም ሪያል ማድሪድ አርዳ ጉለርን ለመልቀቅ በጣም ይፈልግ እንደሆነ ግልጽ አይደለም። ምክንያቱም ከኦዴጋርድ ጋር የሚመሳሰል ሌላ ሁኔታ ሊከሰት ማየት በጣም ከባድ ነው ብለው ስለሚያስቡ ነው። አርዳ ጉሌር ለአርሰናሎች እንግዲህ በቀላሉ አሳልፈው የመስጠት እድላቸውም ዝቅ ያለ ነው ተብሎ ነው የሚታሰበው። ኤዲ ሃው ኒውካስተል ዩናይትድ በዚህ ክረምት የፕሪምየር ሊጉን ግብ ጠባቂ እንዲያስፈርም እየጠየቀ ነው። ኒውካስል ዩናይትድ በዚህ ክረምት አዲስ የመጀመሪያ ምርጫ ግብ ጠባቂ ያስፈርማል ተብሎ የሚጠበቅ ሲሆን በቅርብ ቀናት ውስጥ በዝውውር መስኮቱ ስራ የሚበዛበት ሰውም ለሚሆነው የስፖርት ዳይሬክተሩ ፖል ሚሼል አዲስ ኢላማን አቅርበዋል። ኒውካስል ዩናይትድ እስካሁን ጥሩ የውድድር ዘመንን አሳልፈዋል። በተለይም የካራባው ዋንጫን ካሸነፈ በኋላ በግብ ጠባቂነት ሁኔታቸው ላይ ጥርጣሬዎች ነበሩ። ኒክ ፖፕ አሁንም የቡድኑ ዋና ግብ ጠባቂ ነው ምንም እንኳን በጉዳት ብዙ የታገለባቸው ጊዜያቶችን ቢያሳልፍም ኳስን በእግሩ መጫወት አለመቻሉ ደጋፊዎቹን አበሳይተዋል። ማርቲን ዱብራፍካም ጥሩ አቅሙን ቢያገኝም በኤዲ ሃው ግን እምነት ማግኘት አልቻለም። እናም ኒውካስል ዩናይትድ አዲስ ግብ ጠባቂ ለማምጣት እየተዘጋጁ ነው። ፖል ሚሼል አሁን ላይ ለቦታው አዲስ ኢላማ ለይተዋል። የአሰልጣኙ ፍላጎት የሆነው አሮን ራምስዴለን ለማስፈረም ይፈልጋሉ። ጊቭሚ ስፖርት እንደዘገበው ከሆነ ኒውካስል ዩናይትድ አሮን ራምስዴለን የክረምቱ የዝውውር መስኮት ኢላማ አድርገውታል። ሳውዝሃምተኖች አሁን ላይ ከፕሪምየር ሊግ እንግዲህ መውረዱ ተረጋግጧል። ቻምፒየንስ ሊግ ለሚያለመው ቡድንም አሮን ራምስዴን እየበለጠ ምቹ ሊሆን ይችላል ተብሎ ይታሰባል። አሮን ራምስዴል ከአርሰናል ባለፈው ክረምት ቢዘዋወርም የሳውዝምተን ኮንትራት ውስጥም ቡድኑ ከወረደ ኮንትራቱ እንግዲህ ውስጥም የመልቀቅ መብትን እንዳካተቱለት ተነግሯል። ዋጋውም 25 ሚሊየን ፓውንድ እንደሆነ ተዘግቧል። ይህንን ቁጥር ኒውካስል ዩናይትድ በመክፈል ረገድ ትንሽ ችግር አይኖረም። ዌስትሃም ዩናይትድ ለእንግሊዛዊ ኢንተርናሽናል ሌላ ፍላጎት ያለው ክለብ ነው። አሮን ራምስዴል በህይወቱ አስቸጋሪ ጥቂት ዓመታትን አሳልፏል። አሁን ላይ ሶስት የፕሪምየር ሊግ ክለቦች ማውረዱ ይታወሳል። ቦርንመስ፣ ሼፊልድ ዩናይትድ ና ሳውዝምተንን ከፕሪምየር ሊጉ እንዲወርዱ ምክንያትም ቢሆንም በእንግሊዝ እግር ኳስ ከፍተኛ ዲቪዚዮን ውስጥም ለመቆየት ፍላጎት አለው። ኒውካስል ዩናይትድ ይህንን ለማድረግ ደግሞ እድሉ ሊሰጠው እንደሚችል ተዘግቧል። አራት የቀድሞ የፕሪምየር ሊግ አሰልጣኞች ሳውዝሃምተንን በቀጣይ ሰባት ጨዋታዎች ለመምራት እጩ ሆነዋል። እሁድ በቶትናም ሶስት ለአንድ መሸነፋቸውን ተከትሎ ከፕሪሚየር ሊጉ መውረዳቸው የተረጋገጠው ሳውዝሃምተኖች ኢቫን ጁሪችን አሰናብተው ሳውዝሃምተን አዲስ አሰልጣኝ ለማግኘት በመፈለግ ላይ ይገኛሉ። ይህ ዓመት ለሳውዝሃምተን ከባድ ወቅት ነበር። በፕሪሚየር ሊጉ ጥሩ ጅምር አላደረጉም ነበር። በታሳስ ወር ሳውዝሃምተን ሩሴል ማርቲንን ከስራ አሰናብተው ኢቫን ጁሪችን ምትክ አድርገው ቢሾሙም ጁሪች ግን በተሻለ ሁኔታ መስራት አልቻለም። አሁን ስራውን በማጣት ተመሳሳይ እርምጃ ተወስዶበታል። የሳውዛምተን ወደ ሻምፒዮንሺፕ መመለስ ይፋ እስኪሆን ድረስም ገና ሰባት የፕሪምየር ሊግ ጨዋታዎችም ስድስት የፕሪምየር ሊግ ጨዋታዎችም ይቀራሉ። አዲሱ አለቃ አስከፊውን ዓመት እንዲያጠናቅቅም ኃላፊነት ተሰጥቶት በተወሰነ ደረጃ ቡድኑን ከምንጊዜውም መጥፎ ቡድን አንዱ እንዳይሆንም እንዲያደርግ ይፈልጋል። የሳውዛምተን ኃላፊዎችም ቢያንስ ሁለት ነጥቦችን በማግኘት በጠቅላላ ነጥብ በታሪክ እጅግ አስከፊው የፕሪምየር ሊግ ቡድን እንዳይሆን ይፈልጋሉ። ደርቢ ካውንቲ በ2007-2008 የውድድር ዘመን 11 ነጥቦችን በመሰብሰብ ትንሽ ነጥብ ሰብስቦ የወረደ ቡድን ነበር። ሳውዛምተን አሁን ላይ 10 ነጥብ ነው ያለው። ይህንን መጥፎ ሪከርድ ላለመጋራትም ሁለት ነጥብ ያስፈልገዋል። የእንግሊዝ አለቆች ለሳውዛምተን ስራ ተወዳጆች ሆነው ብቅ ብለዋል። በበርኒንግሃም ወርልድ ዘገባ መሰረትም እንግሊዛዊያን አሰልጣኞች ቀጣዩ የሳውዛምተን አሰልጣኝ ለመሆን በሚደረገው ፉክክር ግንባር ቀደም ሆነው ብቅ ብለዋል። በዚህ ደረጃ ይህንን ስራ ለመቀበል የቀድሞ የኖቲንግሃም ፎረስትና የሌስተር ሲቲ አሰልጣኝ ስቲቭ ኩፐር የሳውዝሃምተን ስራ ለማግኘት ተመራጭ እንደሆኑም ይታሰባል። ሳንዳይች ጋሪ ኦኔል እና ስቴቨን ጄራርድ ሌሎች እጩዎች ናቸው። አራቱም በአሁኑ ጊዜ ከስራ ውጭ ስለሆኑ ለሳውዝሃምተን ጥሩ አማራጭ ናቸው። በሳውዝሃምተን የሚሾሙ ማንኛውም አሰልጣኝ በድጋሚ ቡርኑን ወደ ፕሪምየር ሊግ እንዲመልስ የማድረግ ኃላፊነትም ይኖርበታል ተብሎ ነው የሚጠበቀው። ሪዮ ፈርዲናንድ የማንቸስተር ዩናይትድ ኮኮ በሩበን አሞሪም ምክንያት እንዲለቅም አሳስቧል። የማንቸስተር ዩናይትድ የቀድሞ ኮከብ ሪዮ ፈርዲናንድ አሊሃንድሮ ጋርናቾ ከሩበን አሞሪም ሲስተም ጋር የማይጣጣም በመሆኑ ክለቡን መልቀቅ እንዳለበት እንደሚያስብም ተናግሯል። የቀድሞ ተከላካይ ምንም እንኳን የጋርናቾ ትልቅ ደጋፊ ቢሆንም ሩበን አሞሪም በሚጠቀማቸው ስልቶች የተነሳ አርጀንቲናዊውን በክለቡ ጥሩ ሆኖ ሲገኝ ማየት እንደማይችል ተናግሯል። በዩቲዩብ ቻናሉ ላይ ሲናገር ሪዮ ፈርዲናንድ ጋርናቾን የሚመክረው እንደ ናፖሊ ያለ ቡድንን ለመቀላቀል እድሉን እንዲጠቀም እንደሆነ አበክሮ ገልጸዋል። በጥር ውስጥ በጋርናቸው ናቸው የወደፊት እጣ ፈንታ ላይ ግምቶች ነበሩ። የ20 ዓመቱ ተጫዋች አሁንም በክረምት ለመልቀቅም እየተቃረበ ይመስላል። ፈርዲናንድ ጋርናቸው ናቾ የተለየ ነገር መሞከርና አሁን ባለው እድገትም በሩበን አሞሪም ከዩናይትድ መውጣት ትርጉም እንዳለው ይሰማዋል። የጋርናቸው ሁኔታ ሁኔታን ሪዮ ፈርዲናንድ ሲናገር ጋርናቸው እየመከርኩት ከሆነ ወደ ናፖሊ መሄድ እፈልጋለሁ አላለም። ሩበን አሞሪም ጥሩ ካልሆነለትም ሆነለትም ስለ መልቀቅ ማሰብ አለበት። ሩበን አሞሪም በክም ተጫዋቹ መጫወትን የሚወድ አሰልጣኝ ነው። ይህም ለጋር ናቸው ምቹ አይደለም። ሩበን አሞሪም በጥር መልቀቅ ቢፈልግም በነበሩት ምክንያቶች ምክንያት ግን አልሸጠውም። በቀጣይ አመት እድል የለውም። ጋር ናቸውን ወደዋለሁ። እሱ አሁን ላይ በጥሩ ሁኔታ ላይ ላይሆን ይችላል፣ ነገር ግን ጋር ናቸውን ወደዋለሁ። እሱ ምርጥ ለመሆን እንደሚፈልግ እሱ ላይ እምነትም አለኝ። እስካሁን ድረስ እንግዲህ እሱን በጥሩ ሁኔታ ውስጥም ላይሆን ይችላል ይሄ ሁኔታ ሁሉም ወጣት ተጫዋቾች ላይ እንግዲህ ሊከሰት የሚችል ነገር እንደሆነ ጠንቅቄ አውቃለሁ ሲልም ነው ሪዮ ፈርዲናንድ እንደሚናገረው። ነገር ግን ሩበን አሞሪም የሚጫወትበት ስርዓት ለተጫዋቹ አልተስማማውም። ስለዚህ እኔ በጋር ናቸው ቦታ ከሆንኩኝ አመሰግናለሁ፣ አሁን ላይ ግን መሄድ እፈልጋለሁ እያልኩኝ ነው። ጋርናቾ ከሱን ምርጡን ለማግኘት በሚያስችል ቡድን ውስጥም እንዲሆን እፈልጋለሁ። ጋርናቾ መውጣት አለበት፣ ምክንያቱም ስርዓቱን የሚለማመደው አይመስለኝም። እንደ ጋርናቾ ያሉ ከፍተኛ ባለተሰጦችም ወደ ሌላ ትልቅ የአውሮፓ ክለብም ለመልቀቅ አደገኛ ሊሆን ስለሚችል የዩናይትድ ደጋፊዎች በእርግጠኝነት በዚህ ጉዳይ ላይ የተለያዩ ስሜቶች ይኖራቸዋል፣ ሲል ነው ሪዮ ፈርዲናንድ የተናገረው። በጥሬ ተጫዋቾች የዝውውር መስኮት ጨምሮ እንግዲህ የተለያዩ ዘገባዎች ከአሊሃንድሮ ጋርናቾ ጋር ሲወጡ እንደነበር እናስታውሳለን በተለይ ናፖሊ የዚህ ተጫዋች ፈላጊ እንደነበር የምናስታውሰው ነው። አሁን ላይ በክረምቱ ወደ ሌላ ቡድን ሊያመራ እንደሚችል ነው ዘገባዎቹ እየጠቆሙ የሚገኙት። ማረፊያው የት ይሆናል ወይስ በማንቸስተር ዩናይትድ ይቆያል? በርካቶች እየጠየቁ የሚገኙት ጥያቄ ነው። ኤልካይ ጎንደዋን ማንቸስተር ሲቲን ይለቃል። በክረምቱ አማካዩን ማስፈረም የሚፈልግ ቡድንም አለም። ጀርመናዊው አማካይ በፔፕ ጓርዲዮላ በመጪው የውድድር ዘመን ከማይፈለጉት አንደኛው ነው። ጋላት ሳራይ በውድድር ዘመኑ መጨረሻ ማንቸስተር ሲቲን መልቀቅ ከሚችሉት ተጫዋቾች መካከል ኤልካይ ጎንዶዋንን ለማግኘት በማለም ለመጪው የክረምት የተጫዋቾች የዝውውር ገበያ ትልቅ እንቅስቃሴን ለማድረግ እየተዘጋጁ ነው። የቱርኩ ክለብ ጀርመናዊውን አማካይ ኮንትራቱ እያበቃ እንደሆነና በነፃ ዝውውርም ሊመጣ እንደሚችል በማወቁና ፔፕ ጓርዲዮላ ለቀጣዩ የውድድር ዘመን ባቀደው እቅድ ውስጥም ቅድሚያ ከማይሰጡት ስሞች አንደኛው በመሆኑ ዋና እቅዳቸው መሆን ችሏል። ስለሆነም ጋላት ሳራይ በክረምት ጀርመናዊውን ኤልካይ ጎንደዋንን ማስፈረም ይፈልጋሉ። በእንግሊዝና በጀርመን ብሔራዊ ቡድን ጠንካራ ታሪክ ያለው ኤልካይ ጎንደዋን የወደፊት ሕይወቱን በሚመለከትም ወሳኝ ሳምንታት ይጠብቁታል። በኢትያድ ያለው ቀጣይነት ዋስትና የለውም። ጋርዲዮላ የአማካይ ክፍሉን በአዲስ ተጫዋቾች ለማደስ እንደሚፈልግ ከወዲሁ ያሳወቀ ሲሆን የኒኮ ጎንዛሌዝ መምጣት የተሀድሶ የመጀመሪያ እርምጃ ሲሆን እንደ ኬቨን ደብሮይን ያሉ ተጫዋቾችንም መልቀቅ በአዲሱ ግንባታ ፍንጭ ይሰጣል ተብሎ ነው የሚጠበቀው። የጋላትሳራይ ፍላጎት የሚያስደንቅ አይደለም። በኢስታንቡሉ ክለብ ከቅርብ ጊዜያት ወዲህ ጠንካራ የስፖርት ፕሮጀክቶች ትልልቅ ተጫዋቾችን ማምጣት እንደሚችሉ አሳይተዋል። በተጨማሪም የኢልካይ ጎንደዋን ቱርክ ጋር ያለው የባህልና የቤተሰብ ተሰሰረም ለዚህ ዝውውር መሳካትም ትልቅ ሚና ይጫወታል ተብሎ ነው የሚታሰበው። ኤልካይ ጉንድዋን ከቱርክ በተጨማሪ በሌሎች የአውሮፓ ቡድኖች ይፈለጋል። በተጨማሪም የሳዑዲ ክለቦች ጉንድዋንን ለማስፈረም ፍላጎት አላቸው። ተጫዋቹ በቀጣይ ዓመት በሲቲ እንደማይኖር እርግጥ ነው። ሲቲ በድጋሚ ተወዳጁን አማካይ በነፃ ለመልቀቅም በክረምቱ የሚገደድ ይመስላል። ማረፊያውም ቱርክ የሚሆን እድሉ ከፍተኛ ነው ብሏል ዘገባው። ማርከስ ራሽፎርድ ወደ ፈረንሳይ ሊያመራ ይችላል። አስተን ቪላ ማርከስ ራሽፎርድን የመግዛት አማራጭ ሊጠቀም ይችላል። ነገር ግን አዲሱ ዘገባ እንደሚያመለክተው የማንቸስተር ዩናይትዱ የፊት መስመር ተጫዋች ከዩሮፓ ግዙፍ ቡድን ጋር ሊፈራረም ይችላል። ራሽፎርድ አስተን ቪላን በስድስት ወር ውሰት ከተቀላቀለ በኋላ በቪላ ፓርክ ጥሩ ጊዜን እያሳለፈ ነው። የ27 ዓመቱ አጥቂ በቪላ ፓርክ ሶስት ግቦችንና አራት አሲስቶችን በማድረግ የእንግሊዝ ብሔራዊ ቡድን ጥሪንም አግኝቷል። በአቪላ ውሰት ወለም 40 ሚሊየን ፓውንድ የመግዛት አማራጭን ይዟል። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ በቅርቡ ኡናይ ኤምሪ ማርከስ ራይፎርድን የማቆየት አማራጭን ለመጠቀም ፍላጎት እንዳላቸው አረጋግጦ ነበር። ምንም እንኳን እስካሁን የመጨረሻ ውሳኔ ላይ መድረስ ባይችሉም፣ አስተን ቪላ ለማርከስ ራይፎርድ ውል አይቸኩልም። ከዚህ በፊትም የቀጣይ ዓመት ወደፊታቸውን በአውሮፓ ውድድር የሚኖርበትን ቦታ መመልከት ይፈልጋሉ። ነገር ግን ግልጽ የሆነው ነገር በአስተን ቪላ ማርከስ ራይፎርድን ባያስፈረምም የክንፍ ተጫዋቹ በኦልትራፎርድ ወደፊት እድል የለውም። የቲም ቶክ የዝውውር ኤክስፐርት ፍሬዘል ፍሬቸር እንደዘገቡ ከሆነም ራሽፎርድ ማንቸስተር ዩናይትድን በክረምቱ አሳዳጊ ክለቡን መልቀቅ እንደሚፈልግም አስቀድሞ ተናግሯል። ነገር ግን ከሌኪፕ በተገኘ አዲስ ዘገባ መሰረት ማርከስ ራሽፎርድ ወደ ፈረንሳይ ሊያመራ ይችላል። ፓሪስ ሰን ጀርሜን ወደ ማርከስ ራሽፎርድ ዝውውርም ተመልሷል። ባለፈው ቅዳሜ ስድስት ጨዋታዎች እየቀራቸው የሊጓን ሻምፒዮንነትን ያገኙት ፓሪስ ሰን ዠርሜኖች ራሽፎርድን ለማስፈረም እየፈለጉ ነው። ፓሪስ ሰን ዠርሜን በክንፍ ተጫዋቹ ላይ የረጅም ጊዜ ፍላጎትም አላቸው። ሪፖርቱ የክለቡ ዳይሬክተር ሉዊስ ካምፖስ በክለቡና በማርከስ ራሽፎርድ ካምፕ መካከልም ያለውን ግንኙነት አድሷል። ቲም ቶክ ከዚህ ቀደም ማርከስ ራሽፎርድ በአውሮፓ አዲስ ክለብን በክረምቱ እንደሚቀላቀልም ተናግሮ ነበር። በጥር ወር ማንቸስተርና ተደለቆ ሲወጣ የመረጠው ምርጫ ከእንግሊዝ ውጪ ነበር። ፓሪስ ሰን ጀርሜን በተጫዋቹ ላይ ትልቅ እርምጃንም ለማድረግ አስበዋል። የፈረንሳዩ ሌኪፕ የፓሪስ ሰን ጀርሜኑን አለቃ ልዊስ ኤንሪኬን በአጥቂ ክፍልም አንድ ተጫዋች ይፈልጋል የሚል መረጃን ነው ይፋ ያደረገው። የላሊጋው ቡድን የማንቸስተር ዩናይትዱን ኮከብ በክረምቱ ለማስፈረምም የሚችሉበትን ሁሉ ያደርጋሉ። በማንቸስተር ዩናይትድ ከባድ ቆይታ ካደረገ በኋላ ብራዚላዊው አንቶኒ በሪያል ቤቲስ ውስጥም አስደናቂ ጊዜን እያሳለፈ ነው። ከጥር ጀምሮ በ13 ጨዋታዎች ላይ የተገኘው አንቶኒ አስራ እንግዲህ አራት ግቦችንና አራት አሲስቶችን ደግሞ በማድረግ በቤቲስ እያበበ ይገኛል። የአንቶኒ አስተዋጽኦ በሪያል ቤቲስ አስደናቂ የሰባት ጨዋታዎችን ያለመሸነፍ ጉዞም ቁልፍ ሲሆን ይህም ከሪያል ማድሪድና ከባርሴሎና ጋር አቻ መለየትን ይጨምራል። ባሳየው ብቃት መሰረት ሪያል ቤቲስ አንቶኒን ረዘም ላለ ጊዜም ለማቆየት መጓጓቱ ምንም አያስደንቅም። በኤክስ ገጹ ላይ ጋዜጠኛው ክሪስ ዊለር እንዲህ ሲልም ስለ አንቶኒ ይናገራል ሪያል ቤቲስ የማንቸስተር ዩናይትድ የክምፕ ተጫዋቹን ውሰት በሰኔ ወር ሲያልቅም አንቶኒን ለማቆየት ሁሉንም ነገር እናደርጋለን ብለዋል። ሆኖም ግን የስፔኑ ክለብ አንቶኒን በክረምቱ ለማቆየትም አንዳንድ መሰናክሎች ሊያጋጥሙት ይችላሉ። የአንቶኒ ከባድ በሳምንት 200,000 ፓውንድ ደሞዝ ለሪያል ቤቲስ ትልቅ ፈተና ነው። ማንቸስተር ዩናይትድ ሊጠይቀው ከሚችለው ከፍተኛ የዝውውር ክፍያ ጋር ማዛመድ የማይመስል ነገር ነው። ለሪያል ቤቲስ ጥሩን ሁኔታ ውሰቱን እንግዲህ ለሌላ የውድድር ዘመን ማራዘም ነው። ነገር ግን ያ ከማንቸስተር ዩናይትድ እቅድ ጋር ላይስማማ ይችላል። አንቶኒ በማንቸስተር ዩናይትድ የወደፊት ተስፋ የለውም። ስለዚህ መልቀቁ ሞ የግድ ነው ተብሏል። በሪያል ቤቲስ የአንቶኒ ዳግም መነቃቃት የአካባቢ ለውጡ የተጫዋቹን መልክም እንዴት እንዳደሰ የሚያስታውቅ ይመስላል። ብራዚላዊው በፕሪምየር ሊጉ መጥፎ ተጫዋች እየተባለ ይጠራ ነበር። ነገር ግን በላሊጋው በአያክስ ስኬታማ እንዲሆን የሚያደረገው ቅርጽን አግኝቷል። ዩናይትዶች ለዝውውር ንግዳቸው በተጫዋቾች ሽያጭ ገንዘብን ለማሰባሰብ ስለሚፈልጉ አንቶኒን በመሸጥ ገንዘብ ለማግኘትም ፈቃደኞች ናቸው። ሪያል ቤቲስ ለቀድሞው የአያክስ ኮከብ ሌላ የውሰቱን ለማቅረብ ይፈልጋሉ። ነገር ግን ይህ ለሩበን አሞሪም ተስማሚ አይደለም የተባለው አርሰናሎች ፈረንሳዊውን አጥቂ እንዳያስፈርሙ ተነግሯቸዋል። የቀድሞው የአርሰናል አማካይ ኢማኑኤል ፔቲት በጀርመን ውስጥ እያበራ ያለውን አጥቂ አርሰናሎች ወደ ፕሪምየር ሊግ ክብር ለመድረስም እና ዝግጁ እንዳልሆነ የሚያስብበትን ምክንያት ገልጿል። የአይንትራክ ፍራንክፈርት ኮከብ ሁጎ ኤኬቴኬ በአርሰናል ፍላጎት ውስጥ ያለ ተጫዋች ነው። በውድድር ዓመቱ ሁለተኛው አጋማሽ ላይ ጉዳቶች ያስቸገሯቸው አርሰናሎች በክረምቱ ከፊት መስመር ሁለት ፊርማዎችን ለማግኘትም እየተዘጋጁ ነው። በሁለቱም ጋብርኤል ሄሱስና ካይ ሃቨርትስ ላይ በደረሰው ጉዳትም በክረምቱ የዝውውር መስኮት ላይ አዲስ ተጫዋች ማምጣታቸው ግድ ይመስላል። እንደ ቪክተር ዮከርሽና ቤንጃሚን ሼስኮ ያሉ ተጫዋቾች ከአርሰናሎች ጋር ቸው መያያዝ ከጀመረ እየቆየ ሲሆን እንደ አሌክዛንደር ኢሳክ ያለ ተጫዋችም በአርሰናል ከፍተኛ ኢላማ ሆኖ ቀጥሏል። የኒውካስተል ዩናይትድ የ160 ሚሊየን ፓውንድ ጥያቄ አርሰናል ከዝውውሩ እንዲወጣ ካረገው ሳምንታት ሆኖታል። ብዙ አማራጮችን እያዩ ያሉት አርሰናሎች ኤኬቴኬን እየተመለከቱ ይገኛሉ። በእርግጥም አርሰናል የ22 ዓመቱን ፈረንሳዊ ማግኘት ከፈለጉ በ60 ሚሊየን ፓውንድ ክፍያ ስምምነት ላይ መድረስ እንደሚቻል ያውቃሉ። ሆኖም ግን ኢማኑኤል ፔቲት ከአርሰናል ጋር የተገናገኘው ሁጎ ኤኬቴኬን በዚህ ዓመት ባሳየው ብቃቱ የሚቀጥለው ትልቅ እርምጃ ለመውሰድ ዝግጁ መሆኑን አላመነበትም። በእውነት ለፓሪስ አን ዣርሜን ሲጫወት አይቼዋለሁ። እንደ ፓሪሳን ጀርሜን ላለ ትልቅ ክለብ ለመጫወት ትንሽ ነበር። አሁን ላይ በጀርመን አይንትራክ ፍራንክፈርት ጋር ጥሩ ጊዜን እያሳለፈ ነው። እንደ አርሰናል ወይም ደግሞ ሊቨርፑል ላለም ትልቅ ክለብ መጥቶ ለመጫወት ገና ይመስለኛል። ፕሪምየር ሊግ ዋንጫን በሚፈልግ ክለብ ውስጥም ዋናው ሰው ለመሆን ዝግጁ መሆን እርግጠኛ አይደለሁም። ይህ በእንዲህ እንዳለ ኢማኑኤል ፔቲት ሁጎ ኤኬቴኬ በአሁኑ ጊዜ በፕሪምየር ሊጉ ደረጃ ሰንጠረዥ መካከለኛ በሆነ ክለብ እንደ ኒውካስል ወይም ማንቸስተር ዩናይትድ ባለ ቡድን ውስጥ ምፊት መስመሩን የመምራት ይህ በእንዲህ እንዳለ ኢማኑኤል ፔቲት ሁጎ ኤኬተኬ በአሁኑ ጊዜ በፕሪምየር ሊግ የደረጃ ሰንጠረዥ መካከለኛ በሆነ ክለብ ውስጥም ባለ ቡድን ውስጥ ፊት መስመሩን የመምራት አቅም ሊኖረው ይችላል ብሎ ያስባል። ኒውካስል ከለቀቀው የአሌግዛንደር ኢሳክ ጥሩ ተተኪ ሊሆን ይችላል። ምናልባት ግን እንደዚህ አይነት ተጫዋች ለመተካት አሁንም ትልቅ አቅም አለ ሲልም ነው እንዲሁ የተናገረው። በዚህ ሲዝን ለአይንትራክ ፍራንክፈርት 13 ግቦችን ያስቆጠረና አራት ለጎል የሆኑ ኳሶችን ያቀበለ ተጫዋች ነው። ክለቡ በጀርመን ቦንደስ ሊጋ በሶስተኛ ደረጃ ላይ ተቀምጧል። በፍራንክፈርት ያለው ኮንትራትም እስከ 2029 ክረምት ድረስም የሚቆይ ሲሆን አይንትራክ ፍራንክፈርት ወደፊት ሊለቅ ለሚችለው ተጫዋችም መጠነኛ ክፍያን ይፈልጋል ነው የተባለው። የቢልዱ ጋዜጠኛ ክሪስቲያን ፉልክ በሶን ሁንግሚን ላይ የሚነሱ ዘገባዎችን አጣጥሏል። ክለቡ በዩሮፓ ሊግ ስኬት አግኝቶ በቀጣይ ዓመት የቻምፒንስ ሊግ ቦታ እስካላገኘ ድረስ አንጌ ፖስት ኮግሉ ስራውን ሊያሳጣው የሚችል አስከፊ የሀገር ውስጥ የውድድር ዓመትን እያሳለፈ ነው። ቀጣይ ክረምት በሰሜን ለንደን ስራ የሚበዛበት የክረምት ወቅትም እንደሚሆን ይጠበቃል። በዚህ የውድድር ዘመን በከፍተኛ ደረጃ በማች ቆልቆላቸው ምክንያትም የሶን ሁንግሚን የወደፊት እጣ ፈንታ ስጋት ላይ ወድቆ ሊቀጥል ይችላል። ምንም እንኳን ክለቡ ደቡብ ኮሪያዊውን ለሌላ የውድድር ዘመን ለማቆየት ምርጫቸውን ቢያደርጉም የሰላሳ ሁለት ዓመቱ ተጫዋች ከዚህ በፊት የነበረው ፍላጎቱ፣ ፍጥነቱና አጨራረሱ በግልጽ እየቀነሰ የሄደበት አመት ነበር። ባሳየው ብቃት ከቶተንሃም ደጋፊዎች ብዙ ትችቶችም ገጥመውታል። ሶን በዚህ የውድድር ዘመን 11 ጎሎችን አስቆጥሮ 12 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። የሶን ብቃት መውረድን ተከትሎ ቶተንሃሞች ለአዳዲስ ፈራሚዎች ቦታ ለመስጠትም በዚህ ክረምት አለቃቸውን ለመሸጥ ፈቃደኞች መሆናቸውን የሚገልጹ ዘገባዎች እንዲወጡ አድርጓል። በእርግጥም በገንዘብ የበለጸጉት የሳዑዲ ፕሮሊ ክለቦች አልሂላልና አልኢቲሃድ ተጫዋቹን ለማስፈረም ሀምሳ ሚሊየን ፓውንድ ማቅረባቸው ነው እየተገለጸ የሚገኘው። ሶንሂውን ግሚን ከቀድሞው የስፐርስ የቡድን አጋሮቹ ሃሪኬንና ኤሪክ ዳየር ጋር ሊገናኙ ወደሚችልበት ወደ ጀርመን ለመመለስም መዘጋጀቱን የስፔን ፊጂያስ ዘግቦ ነበር። ሪፖርቱ ባየር ሚኒክ ልጁን ቶማስ ሙለር የአጭር ጊዜ ምትክ አድርገውም እንደሚመለከቱ ተነግሯል። ሆኖም ግን ታማኙ የቢልድ ጸሐፊ ክሪስቲያን ፎልክ ስለ ሶን ሂንግሜን ና ባየር ሚኒክ የሚወራው ወሬም ሙሉ በሙሉ ውድቅ አድርጎታል። ፌጂያስ ይህንን መረጃ ኬት እንዳወጣው ማወቅ ፈልጋለው። ይሄ ወሬ ሙሉ በሙሉ እንደገና ተሰራይቷል። ባየር ሚኒክ ሶንን መግዛት አይፈልግም። ሙኒኮች ብዙ አማራጮችን እየተመለከቱ ነው። ነገር ግን ሶን ሂንግሚን የባየር ሚኒክ ታርጌት አይደለም ይንላረጋግጥላችሁ እችላለሁ። ተጫዋቹ በተደጋጋሚ ከዚህ ቡድን ጋር ስሙ ሲነሳ ነበር፣ ነገር ግን በክረምቱ አሊያንዝ አይመጣም ሲልም ነው የተናገረው። ብራዚላዊው አማካይ በድጋሚ ስሙ ከማንቸስተር ዩናይትድ ጋር እየተያዘ ነው። ሩበን አሞሪም ስለ ኮቢ ማይኑ ያለው ጥርጣሬ እየጨመረ መጥቷል። ዘገባው ማንቸስተር ዩናይትድ አሁን ላይ የማኑኤል ጋርቴ አዲስ የመሐል ሜዳ አጋር ሆኖ ለማገልገል ብራዚላዊ ኢንተርናሽናል ሊያዘዋውር እንደሚችል ያስባል። ኮቢ ማይኖ ባለፈው የውድድር ዘመን አጋማሽ ወደ ቋሚ አስተላለፍ ቦታ በመግባት የኤፍኤ ካፕ ዋንጫን ማሸነፍ ችሏል። ሩበን አሞሪም ኃላፊነቱን ከወሰደ በኋላ በጉዳያት ምክንያት ብዙም ግልጋሎት ያልሰጠው ተጫዋቹ አስቸጋሪ ጊዜያትን እያሳለፈ ነው። ሩበን አሞሪም በሶስት አራት ሁለት አንድ አስተላለፍ ውስጥም ከሁለቱ ጥልቅ የአማካይ ክፍል ሚናዎች በአንዱ በኮቢ ማይኖ ብቃት ላይ ጥርጣሬ ተፈጥሯል። ስለሆነም ኮቢን የሚተካው ተጫዋችም በክረምቱ ሊመጣ ነው። እንደ አካዳሚ ተጫዋች ከኮቢ ማይኖ ሽያጭ የሚገኘው ገቢ በዩናይትድ እንደ ንጹህ ትርፍ ይመዘግባል። ምንም እንኳን ዩናይትዶች ከ70 ሚሊየን ፓውንድ እስከ 80 ሚሊየን ፓውንድ ዋጋ ቢጠይቁም በዚህ ዋጋ ተጫዋቹን ለማስፈረም የሚፈልግ ያለ አይመስልም። ቸልሲዎች በመሀል ሜዳ ተጫዋች ላይ ፍላጎታቸውን በጥር ወር አስመዝግበዋል። ነገር ግን ከጊቭሚ ስፖርት በተገኘ አዲስ መረጃ መሰረት ሩበን አሞሪም ለኡጋርቴ አዲስ የመሀል ሜዳ አጋር ለማግኘትም ይፈልጋል። አሁን ላይ ማንቸስተር ዩናይትድ ትኩረታቸውን በአታላንታ ሁለገብ አማካይ ኤደርሰን ሲልቫ ላይ እንዳደረጉ ተናግሯል። የ25 ዓመቱ ኤደርሰን ከአታላንታ ጋር ባደረገው ቆይታ ከሴሪኤ በጣም ከተዋጣላቸው አማካዮች አንዱ አድርጎ አቋቁሟል። በክለቡ ደረጃም ያደረገውን ጥረት ተከትሎ በ2024 ለብራዚል ብሔራዊ ቡድን ለመጠራትም ችሏል። ኤደርሰን የመጀመሪያ ጨዋታውን ለአታላንታ ካደረገ በኋላ ሁለት ዋንጫዎችን አግኝተዋል። አታላንታ ኤደርሰንን በ60 ሚሊዮን ዩሮ ዋጋ ለመሸጥም ይፈልጋሉ። ማንቸስተር ዩናይትዶች ለአንድ እንግዲህ ለአንድ ቅድመ ሁኔታ ለተጫዋቹ ጥያቄ ለማቅረብም እያሰቡ ነው። ዩናይትድ ኤደርሰንን ለማስፈረም ቢያንስም ቀጣይ ዓመት በቻምፒየንስ ሊግ መሳተፉን በማረጋገጥ ላይ የተመሰረተ ነው ተብሏል። ኤደርሰን አታላንታን ለቆ ወደ አውሮፓ ቻምፒየንስ ሊግ ተሳታፊ ቡድን ብቻ ነው መሄድ እንደሚፈልግ እየተገለጸም የሚገኘው። አትሌቲኮ ማድሪድ ጋብሪ ቬጋን እየተመለከተ ነው። የአትሌቲኮ ማድሪድ ኢላማ የነበረው ጋብሪ ቬጋ ወደ አውሮፓ ለመመለስ አቅዷል። አትሌቲኮ ማድሪዶች በሴልታ ቪጎ አካዳሚ ውስጥም ከወጡት እንቁዎች መካከል አንዱ የሆነውን ጋብሪ ቬጋን በቅርበት እየተከታተለ ሲሆን በአስደናቂ ሁኔታም ወደ ሳዑዲ እግር ኳስ ከተዘዋወረ በኋላ አስደናቂ ደረጃንም እያሳየ ይገኛል። አማካዩ ምንም እንኳን የወጥነት እድሜው ቢሆንም በፍጥነት ከተለየ ሊግ ጋር መላመድም ችሏል። ይህም ከፍተኛ ጥራትና የጨዋታ እይታውንም አሳይቷል። የእሱ ስም ሁልጊዜም በዋንዳ ሜትሮፖሊታኖ ቢሮዎች ውስጥ ይገኛል። አትሌቲኮ ማድሪድ ወደ ሳዑዲ ከመሄዱ በፊትም የፈለገው ሲሆን በክረምቱ ወደ ስፔንም ሊመልሱት ይፈልጋሉ። ጋብሪ ቬጋ የአትሌቲኮ ማድሪድ ኢላማ ከሆነ ሰነባብቷል። የአትሌቲኮ ክለብም ቀድመውት የዝውውር መስኮቱ ጋብሪ ቬጋ ራዳሩ ላይ ነበር። ነገር ግን በሁሉም የዝውውር መስኮቶች ዝውውሩን መጨረስም ከባድ ነበር። አሁን ላይ የክረምት የዝውውር ገበያ እየተቃረበ ሲመጣ የአትሌቲኮ ስፖርት አስተዳደር እንደገና የተጫዋቹን ፊርማ ለማግኘትም ለመሞከር ትክክለኛው ጊዜ እንደሆነ ያምናል። በሳዑዲ አረቢያ ቡድን ውስጥም 11 ውስጥም ጋብሪ ቬጋ በማጥቃትና በመከላከል ላይ አስተዋጽኦ ያድርጓል። ጨዋታውንም በመቀየር ብቃቱ ለሳዑዲ ቡድንም ትልቅ ግልጋሎትን እንዲሰጥ አድርጎታል። የ21 ዓመቱ ጋብሪ ቬጋ በስፔን ውስጥ ያሉ ብዙዎችም አሁንም እንግዲህ አዲሱ የስፔኑ እንቁ አድርገው ይቆጥሩታል። እናም ወደ አውሮፓ መድረክ መመለሱ ለስፔን እግር ኳስም ትልቅ እድገት ነው። አትሌቲኮ አጥብቆ እሱን ለማስፈረም ከሞከረ ተጫዋቹ ወደ ስፔን የሚመለስ ይሆናል። ተጫዋቹ ለ2026 የዓለም ዋንጫ የመጫወት ፍላጎት ስላለው በድጋሚ ወደ አውሮፓ መመለስ ፍላጎት እንዳለው ነው ዘገባዎቹ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራማችን ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።